አይ በአሁኑ ጊዜ እንኳን በአሁኑ በዚህ በዚህ ሁላችንም ነን የምናሳዝነው። ለማንኛውም የሃይሚዬ ሸበላ ቀብራራው ብቻውን ሳሳዝን በሚል ሙዚቃ በነገራችን ላይ ጉዶቼ ሙዚቃውን በስነ ስርዓት አጥንቼ ዘፍንላቸዋለሁኝ። ሳሳዝን እያልኩኝ ማለት ነው። እና በአሁኑ እንኳን ሁላችንም ነን የምናሳዝነው። ብሩኬ ምን አንተ ብቻ ሁላችንም። ምክንያቱም ግራ ተጋብተን ያለ ነው። መቼ ነው የሚታረቁልን? መቼ ነው አንድ ሆኖ የሚመጡልን? እያለን ግራ መጋባት ውስጥ ሆነናል። ይኸው ስራዋ አልሰራ ብሎናል። ቀኑ አልመሽ ብሎናል። ታረቁልንና ኑ እና ውዶቼ ዛሬ የሃይምዬ ሸበላ በትክታክ ሳሳዝን በሚል ዘፈን ፈታ ሲል መቷል። እንግዲህ አዎ፣ ያሳዝናል። የተፈጠረው ነገር ያሳዝናል በእርግጥ። ነገር ግን ደግሞ ፍቅር ሁሉን ስለሚያሸንፍ ታርቃችሁ እንደምትመጡልን ተስፋ እናደርጋለን። ችግሩን ለማብረድ ሞክሩ እባካችሁ፣ እንደው ተለመኑ፣ እንደው እባካችሁ ልጆቼ። ልጆቼ ደግሞ ዛሬ እናት ሆንኩኝ። ውይ የኔ ነገር።